ዛሬ እጥፍ ቅባት በላያችን ላይ እንዴት እንደሚመጣ ልክ ኤልያስ ላይ የነበረው ቅባት ኤልሳዕ ላይ እጥፍ ሆኖ እንዴት እንደመጣ በጥቂት ደቂቃ እናያለን። ግን ዋነኛ ወሳኝ ነገር መጨረሻ ላይ ነው የምነግራችሁ። እጥፍ ቅባቱ እንዴት እንደተተላለፈ ወሳኝ ነገር መጨረሻ ላይ ነው የምነግራችሁ። በደንብ ተከታተሉ። አንደኛ እዚህ ስፍራ ላይ መጽሐፍ ሲጀምር ሁለተኛ ነገሥት ምዕራፍ ሁለት ላይ እንዲህም ሆነ ይላል፣ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳዕ ጋር ከገልገላ ተነሳ ይላል። ኤልያስ ከኤልሳዕ ጋር ከየት ተነሳ? ከገልገላ ተነሳ። ገልገላ ማለት እግዚአብሔር ከነአንን ለእስራኤል ልጆች ሊሰጣቸው ባሰበ ጊዜ ምን አደረገ? አንድ ቀጥታ ወደ ኢያሱ መጣና እግዚአብሔር እንዲህ አላቸው፣ እነዚህ አዲስ ትውልድ ናቸው ስለ ፈታም ናቸው አልተገረዙም። ስለዚህ እነዚህ ወንድ የሆነ ሁሉ በእናንተ መካከል ይገረዝ። አሁን ወደ የት ሊገቡ? ወደ ርስታችሁ፣ ወደ እያርኮ ልትገቡ ነው አለ። ገልገላ ላይ እያሱ እያንዳንዱ ወንድ እስራኤላውያን ወንድ ሁሉ ገረዛቸው። ስለዚህ እኛ ሁል ጊዜ እጥፍ ቅባት ስንመጣ ስቴፕ አለ፣ ደረጃዎች አለ። ወደ አራት ደረጃዎችን ዛሬ እናያለን። አንደኛ ደረጃ ምንድ ነው? ገልገላ ነው ገልገላ ላይ ኃጢአታችን የሚወገድበት እድፋችን የሚወገድበት እርኩስነታችን የሚወገድበት በእግዚአብሔር ፊት በፍጹም ቅድስና የምንቆምበት ለእግዚአብሔር የምንለይበት ነው። ገልገላ ማለት ማለት ኢየሱስ ክርስቶስን ግል አዳኝ አድርገን የምንቀበልበት ከዓለም ከኃጢአት ከምኞቷ የምንርቅበት ለክርስቶስ ኢየሱስ የምንለይበት ነው። ውሳኔ ይሄ ይጠይቃል። ይህ ስፍራ ውሳኔን ይጠይቃል። ለጌታ ለመኖር ሙጥኝ የምንልበት ነው። አንደኛ ገልገላ፣ ኤልያስ ከዚህ ስፍራ ከኤልሳዕ ጋር ከገልገላ መነሳቱ የሚነግረን ውሳኔያቸው ነው። ኤልሳዕ ከኤልያስ ጋር እንደወሰነ ነው የሚነግረን። ስለዚህ ከኢየሱስ ጋር ለመቀጠል የምንወስነው ውሳኔ ነው የእጥፍ ቅባትን ለማግኘት የሚያስችለን። ኤልያስና ኤልሳዕ አብሮ ወስነው ቆርጦ ወደ ቤተል ነው የወጡት። ቤተል እንደ ደረሱ ከዛ ምን አለ ኤልያስ፣ እባክህ በዚህ ቆይ፣ እኔ ወደ ኢያሪኮ እሄዳለሁ፣ እግዚአብሔር ወደ ኢያሪኮ ልኮኛል፣ እዚህ ቆይ አለው። ኤልሳዕ ግን በሕያው አምላክ እምላለሁ አልለየውም አለው። ቤተል ማለት ከገልገላ ቀጥላችሁ ወደ ቤተል ስደርሱ ገልገላ ላይ ውሳኔያችሁን የምታስከብሩበት ነው፣ የምትወስኑበት ነው። መለየት ካለባችሁ ነገር የምትለዩበት ነው። መቀደስ ያለበት የምትቀደሱበት ነው። ለጌታ ለኢየሱስ ፍጹም የሆነ መለየትን የምትለዩበት ነው። ቤተል ስደርሱ ልክ ከሳሽ የምንነሳበት ቦታ ነው። ከሳሽ አጠገባችሁ ያለው ሰው የሚከስበት ቦታ ነው። ኤያስ ኤልሳ ጋር መጡና፣ ኤልያስን ካንተ ሊወስድብህ ነው አሁን ከዚህ በኋላ ምን ትሆናለህ ብለው የነቢያት ወገኖች መጥቶ ኤልሳዕን ጠየቁ። ኤልሳዕ ግን መልስ አልሰጠ ዝም አላቸው። አሁን ስሙ፣ ልክ ከገልገላ አልፋችሁ ቤተል ሲደርሱ ክስ አለ። አጠገባችሁ ያለው ሰው ይከሳቸዋል። ምን ልትሆን ነው? ጌታ ጌታ ብለህ ጸለየ፣ ጸለየ ምን አመጣህ? ተግተ ተግተ ምን አመጣ? ዘምረ ዘምረ ምን አመጣ? አገልግለ አገልግለ ምን አመጣ? ያው ለውጥ በህይወት ላይ የለም። ምን ልትሆን ነው? እዚው በቃ ልትቀር ነው? እነ ከለ እያቸው አልፎሄዱ እከለ አልፎ ሄዱ፣ እዚህ አንተ ልትቀር ነው ተብለ የምትከሰስበት ቦታ ነው። ስሙ ሌላ ቦታ ብታዩ ቤተል ሎዛ ነበረች ከዚህ በፊት ስሟ። እንዴት እንደቀየረ ያዕቆብ እንዴት እንደቀየረ መጽሐፍ ዘፍጥረት ላይ ይናገራል። ያዕቆብ ልክ ከአባቱ ቤት በፍርሃት ወጥቶ ወደ አጎቱ ቤት ሲሄድ መሀል መንገድ ላይ የጨለመው ድንጋይ የተንተራሰው የተኛው እዛው ቤተን ላይ ነው እዛው። ጨለመ፣ ሌሊት ሆነ። ምድረ በዳ ነው። ፍርሃት ያለበት ስፍራ ነው። ጭንቀት ያለበት ስፍራ ነው። ወደ ኋላ እንዳይመለስ ወንድሙ ለመግደል ይፈልጋል፣ ወደፊት እንዳይሄድ ጨልሞበታል። መሀል ላይ ግራ ሲገባው ድንጋይን ወዝዶ ምን ሆነ? ተንተራሳ ተኛ። በሌሊት ተንተራሶው በተኛበት በህልሙ ሰማይ ተከፍቶ ይታያል። ስሙ ቤተል ማለት፣ ሱሪያት ሙሉ ጻጥና ዝም ጨለማ የሆንበት ሆኖ ሰማይ ግን በአንጻራችሁ ክፍት የሚሆንበት ስፍራ ነው። ዙሪያ የጨለምባችኋል፣ ዙሪያ ይዘጋል፣ ዙሪያ ምድረ በዳ ይሆናል። ግን በአንጻራችሁ ሰማይ ክፍት ነው። ተኝቷል። ምድረ በዳ ነው። የተንተራሰው ትራስ ሳይሆን ድንጋ ነው። ምቹ ትራስ ሳይሆን ስፖንጅ ሳይሆን ድንጋይን ተንተራሶ ተኛ። ነገር ግን ብቻውን ያለ ሰማይ ክፍት ነው። መስላል ላይ መላእክቶች ሲወጡና ሲወርዱበት ያያል። እግዚአብሔር እላይ ጫፍ ላይ ቆሞ ሰማይ ደጅ ላይ ቆሞ እኔ የአብርሃም የይስያቅ አምላክ ነኝ ያለ ራሱ ለያዕቆብ ያስተዋውቃል። ከህልሙ ያዕቆብ ነቃ። ስነቃ ይሄ እንዴት የሚያስፈራ ቦታ ነው! ይሄ የእግዚአብሔር ቤት ነው፣ ይሄ የሰማይ ደጅ ነው አለ። ከዛ አንድ ነገር አደረገ። ተነሳና ድንጋዩን ወስዶ ድንጋይ ላይ ዘይት ጨመረና ከእግዚአብሔር ጋር ቃል ኪዳን ገባ። ምን ብሎ ገባ? እኔም በሚሄድ በቦታ ሁሉ ከእኔ ጋር ብትሆን፣ የምበላው ምግብ ብትሰጠኝ፣ የምለብሰው ልብስ ብትሰጠኝ፣ እኔ ከማገኘው ከአስሩ እጅ ለአንተ እሰጣለሁ፣ አንተ ደግሞ ለኔ አምላክ ትሆናለህ ብሎ በዛ ጨለማ በዛ ምድረ በዳ በዛ ጸጥ ያለ ስፍራ ላይ ከማጋር ቃል ኪዳን ገባ። ከእግዚአብሔር ጋር ቃል ኪዳን ገባ። ቤተል ማለት ሁነታን የማታዩበት ዙሪያችሁ የምጨልብበት ቦታ ነው። ነገር ግን ከእግዚአብሔር ጋር እንደገና ቃል ኪዳን የምትገቡበት ቦታ ነው። ገብታችሁ አታቁም። እግዚአብሔር እንደዚህ በጭንቅ ሰዓት፣ በችግራ በተጋባችሁ ሰዓት ከእግዚአብሔር ጋር ቃል ኪዳን ገብታችሁ አታቁም። ይህን ስፍራ ብታሳልፈኝ እኔን ለአንተ ጌታው ይህን አደርጋለሁ፣ ይህን ብታደርገኝ ይህን አደርጋለሁ ብላችሁ ገብታችሁ አታቁም። እኔ ብዙ ጊዜ ገብቼ አውቃለሁ። እግዚአብሔርን ሲያሳልፈኝ አይቻለሁ። ቤተል ማለት ከእግዚአብሔር ጋር እንደገና የምትወራረዱበት ቦታ ነው። ቃል ክዳን የምትገቡበት ቦታ ነው። ምናልባት እዚህ ቦታ ላይ መጽሐፍ ቤተል ላይ ኤልሳዕ የተናገረው ነገር አይናገርም። ግን በልቡ ቃል ክዳን ገብቷል ብዬ ነው የማምነው። ለምን የቃል ክዳን ስፍራ ነው፣ ከእግዚአብሔር ጋር የምትወራረዱበት ስፍራ ነው። እግዚአብሔር ሆይ ከእኔ ጋር አንተ እንደዚህ ብትሆን እንደዚህ ብታደርግ እንደዚህ ብታደርግ እኔ እንደዚህ እሆናለሁ ብላችሁ ቃል ኪዳን የምትገቡበት ቦታ ነው። ሁለተኛው ስቴፕ ወይ ሁለተኛው ደረጃ ቤተል ነው። ቤተል ላይ ቃል ኪዳን ስትገቡ ያን ስፍራ እግዚአብሔር ያሳልፋችኋል፣ ያሻግራችኋል ከቤተል እልፍ እንዳላችሁ እንግዲህ እጥፍ ቅባት ለመቀበል ከቤተል እልፍ እንዳላችሁ ማን ይገጥማችኋል? ኢያሪኮ የሚባል ይገጥማችኋል። ልክ ኢያሪኮ እንደደረሰ ኤልያስ ኤልሳዕ እንዲህ አለ፣ እባክ በዚህ ቆይልኝ፣ እባክ በዚህ ቆይልኝ። እግዚአብሔር እኔ ወዴት ልኮኛል? ወረ ዮርዳኖስ ልኮኛል፣ እዚህ ቆይልኛል ኤልሳዕ አርዶ ነው የተከተለው። የተከተለበትም ዓላማ ያውቃል። የኤልሳዕ ነገሩ ከኤልያስ ጋር ሳይሆን ከኤልያስ ጋር ካለው ቅባቱ ጋር ነው። እናንተ መንፈሳዊ አባት ብላችሁ ስትከተሉ ወይ መንፈሳዊ አባቴ ነው ብላችሁ ስትከተሉ፣ ከሰውየው ጋር ሳይሆን ከዛ ሰውየው ጋር ከመንፈሳዊ አባታችሁ ጋር ካለው ቅባት ጋር ነው የምትገናኙ። ስለዚህ ኤልያስን ኤልሳዕ ሲከተል ኤልያስ ሳይሆን ከኤልያስ ጋር ካለው ጌታ ነው የሚከተለው። ኢየሱስን ነው የሚከተለው። እግዚአብሔር ነው የሚከተለው። ቅባቱን ነው የሚከተለው። ኤልያስን ፈልጎ ሳይሆን በኤልያስ ላይ የነበረውን ቅባት ፈልጎ ነው። ስለዚህ በሕያው ነፍስ ምን ያለው አልለየው ማለት ኢያሪኮ ማለት እዩ ኢያሪኮ ማለት ሲሉ ኢያሪኮ ማለት የውጊያ ስፍራ ነው። እሱ ብቻ አይደለም። እስራኤላውያን ዮርዳኖስን ተሻግሮ ወደ ኢያሪኮ ሊገቡ ታጥሮ ነበር። በትልቅ ግንብ ታጥሮ ነበር። ኢያሪኮ አጥር ነው። አትገባም፣ አትሄድም፣ ከዚህ ገደብ አትወጣም፣ ታጥራሃል፣ አትችልም። ይህን ግንብ ማፍረስ አትችልም። ከዚህ ግንብ ወደዛ መሻገር አትችልም። ከዚህ ግንብ ከዚ አይል ወደዚህ አልፌ መሄድ አትችልም የሚልበት የክስ ስፍራና የውጊያ ስፍራ ነው። የጦርነት ስፍራ ነው። በዚህ ቦታ ላይ ቃል ኪዳን የምትገባበበው ሳ ሳይሆን የጦርነት ስፍራ ነው። ጨለማው ዓለም ጋር ጦርነት የምትገጥም ስፍራ ነው። ይህ ምን ማለት ነው? የሰፈር መንፈስ አልለቅም ይላል። የቤተሰብ መንፈስ አልለቅም ይላል። የአካባቢ መንፈስ አልለቅም፣ የከተማው መንፈስ አልለቅም ይላል። አልፌ አትሄድም ብሎ የከተማ መንፈስ አጥር ይሆናል። የቤተሰብ መንፈስ ግንብ ይሆናል። የአካባቢው የሰፈር መንፈስ ግንብ ይሆናል። አሁን የሰፈርን፣ የአካባቢን፣ የቤተሰብንምም እንደዚሁ የከተማን መንፈስ ሰብረ ለመውጣት የሚያስፈልግ አንድ ጉዳይ አለ። እሱ ምንድነው? በእየለቱ መዞርን ነው። ከማ ጋር? ከኢየሱስ ጋር። እግዚአብሔር ምን አለ? ለኢያሱ ጋር መጥቶ ግፉ አላለም። ይህን ግንብ ግፉ አላለም። ምን አለ? ዝም ብላችሁ ዙሯል ለሰንቀል ለሰባት ቀን ያው ዝምብላችሁ የምትዞሩበት ነው። እየጸለያችሁ በፊቱ በፊቱ በግንቡ ፊት በታጠረው ፊት አጥሩ እያለ ዝምብላችሁ በእምነት የምትሰሩበት ነው። ከዛ በእምነት እየዞራችሁ ግን አንድ ነገር ታደርጋላችሁ። እየጮኋችሁ የምትዞሩበት ነው። ለማ ለእግዚአብሔር፣ ለግንቡ አይደለም ለእግዚአብሔር፣ እየጮኋችሁ የምትዞሩበት ነው። ይሄ ውጊያ ነው። በእግዚአብሔር ፊት አብዝታችሁ የምትጮሁበት ነው። ስሙ ሃና ጩኸቷን ባበዛች ጊዜ ነው እግዚአብሔር ልጇን የሰጠው ስሙ ያ የጤሜዎስ ልጅ በርጠለሜዎስ አብዝቶ ጮኸ ይላል ዝም በል ብዙ ባሉ ጊዜ የናዝረቱ ኢየሱስ ሆይ የዳዊት ልጅ ሆይ ማረኝ ያለ አብዝቶ ጮኸ ይላል ኢየሱስን አስቆመው ለሱ ለበርጠለሜዎስ ግንቡ እውርነት ነው አለማየት ነው ኢየሱስን አስቆመው ያ ጩኸት ከዛ ኢየሱስ ምን አለ? ምን ላደርግልህ ትፈልጋለህ? አይ ዘንድ እፈልጋለሁ አለ። እያ አለ አይው ከዛ በኋላ ተከተለው ይላል። ስሙ እው የሆነ እውርነት አለ። የሆነ የገደበ ገደብ አለ። በህይወታችሁ እልፍ እንዳትሉ ከናንተ ጋር እለት እለት የሚዋጋ ነገር አለ። ያንን ውጊያ ለማሸነፍ ከፈለጋችሁ እለት እለት መዞርን በማ በማፈት በእግዚአብሔር ፊት ከዛ ኤው አጥሩን እያያችሁ ትዞራላችሁ ይሄ አጥር ሆይ አንድ ጊዜ ትፈርሳለህ። ይህ ማጣት፣ ይሄ ድህነት መንፈስ ከላይ ላይ አንድ ጊዜ ትሄዳል። አንድ ቀን ከላይ ላይ ትሰበራል። ቀንበር ሆነ አትቀመጥም፣ አልፈቅድም እያላችሁ ስዞሩና ወደ እግዚአብሔር እየጮኋችሁ ስዞሩ ያ ቀንበር አንድ ቀን ይሰበራል። ስሙ ሰባተኛው ቀን ሰባት ጊዜ ዞሩ፣ ጮሁ፣ ግንቡ ወደቀ ይላል በእስራኤላውያን ኃይል አይደለም፣ በእግዚአብሔር ጉልበት እግዚአብሔር ጣለው። ከዛ የዛን ቀን አቃንቶ ገቡ ይልና ወረሱ ይላል። ኤው ማሳቸው፣ ፍሬያቸውን፣ ስባቸው ሁሉም ነገር ወረሱ፣ ቤታቸው፣ ሀብታቸው ወረሱ። እስራኤላውያን ገቡ ርስታቸውን ያዙ ይላል። ስሙ ኢያሪኮ ውጊያ ስፍራ ነው። የምትቃወምበት ስፍራ ነው። ድህነት ሆኖ ማጣት ሆኖ በሽታ ሆኖ ምን ሆኖ በላይ ላይ የተቀመጠው አትቀበለው፣ ተቃውሞ። አንድ ቀን ይፈርሳል። አንድ ቀን ለቋቸው ይሄዳል። አንድ ቀን ነጻ ትወጣላችሁ። እየጨኋችሁ ስትጸልዩ፣ እየጨኋችሁ በጌታ ፊት ስትንቀሳቀሱ፣ አንድ ቀን ለቋችሁ ይሄዳል። ሶስተኛው ስቴፕ፣ ኢያሪኮ ነው። አራተኛው ስቴፕ፣ ዮርዳኖስ ነው። አልለይም ስል ኤልያስ ኤልሳዕን ወደ ዮርዳኖስ ይዞ ሄደ። አሁን ታይሙ ያለቀ ነው። ወሳኙ ነገር ነው። መጨረሻ ላይ የሚነግራችሁ ወሳኙ ነገር የሚነግራችሁ ከአራተኛው ስቴፕ በኋላ ነው። ከዮርዳኖስ በኋላ ነው። በደንብ ስሙ። አራተኛው ስቴፕ ዮርዳኖስ ነው። ዮርዳኖስን የምትሻገረው በእግዚአብሔር ኃይል ነው። ተዋግቶ አይደለም። አሁን ውጊያ ጨርሳል፣ ቃል ኪዳን ጨርሳል። ችግር ሁሉ ተፈቷል። አሁን አንድ ነገር ነው የሚቀር፣ ቅባት እጥፍ ቅባት። ከዛ በኋላ ይህን ሁሉ ማለፍን ያዩ ሰዎች ከዛ በኋላ አንተን መጠበቅ ይጀምራሉ። ከዛ ምን ይሆናል? ምን ይፈጠር ይሁን? ከዛ ምን ይሁን? ከዛ እስቲ መጨረሻው እንያው የሚለው ሰዎች ካንተን መከተል ይጀምራሉ። እነዚህ ነቢያት ልጆች፣ የኢያሪኮ ላይ ያሉ ነቢያት ልጆች የተወሰኑ እነ ኤልሳዕን ተከተሉ። ሩቅ ሆኖ ነው ነው የሚከተሉ አጠገባቸው፣ ሩቅ ሆኖ የኤልሳዕን ፍጻሜ ለማየት ጥሩቆ ቆኖ ነው የኤልሳዕን ፍጻሜ ለማየት፣ ጥሩ ቆኖ ነው ይከተላሉ። ይከተሉ ችግር የለም፣ ይከተሉ ችግር የለም። እንደዚህ የሚከተሉ ሰዎች ይኖራሉ። ኋላ ኋላ ሳይነግሩ እስቲ ፍጻሜው እኒ እስቲ መጨረሻው አንኒ እስቲ መጨረሻው እንኒው እኒያ የምሉ ሰዎች ይነሳሉ። አትፍራ ቀጥል፣ አንተ ከያዝከው ዓላማ ጋር ከኢየሱስ ጋር ወደ ፊት ቀጥል። ልክ እያሪኮ ዮርዳኖስን እንደደረሱ ምን ሆኑ? ተሻገሩ ይላል። ሲሻገሩ ምን አድርጎ ነው የተሻገረው? መጎናጸፊያ መጥተውና ለሁለት ተሻገረ። ማን ነው የመጣው? ኤልያስ ስሙ። ዮርዳኖስን ልንገራችሁ፣ ዮርዳኖስ የመጨረሻ ስፍራ ነው። ለጌታ የምትለዩበት ስፍራ ነው። አገልግሎት የምትጀምሩበት ስፍራ ነው። ው ያላችሁ ሁሉ የምታራግፉበት ስፍራ ነው። ው ንዕማን ከሶሪያ ሀገር መጥቶ ሰባት ጊዜ ብቅ ጥልቅ ብሎ ዮርዳኖስ ላይ በሽታውን አራግፎ ሰውነቱ ተመልሶ ተውቦ አምሮበት ነው ሄደው። ስሙ ዮርዳኖስ ደረሳችሁ ማለት ነገራችሁ ሁሉ ይመለሳል። ኢየሱስ ጋኑ ዮርዳኖስ። ኢየሱስ ይኸው ሰላሳ ዓመት እስኪሞላ ድረስ ቤቱን እናቱና አባቱ እያገለገለ ነበር የቆየው ከሰላሳ ዓመት በኋላ ወይም ከዮርዳኖስ ጥምቀት በኋላ ወደ ቤት አልተመለሰም። ወደ አገልግሎት ነው፣ ወደ ተለየበት ዓላማ ነው የሄደው። ስሙ ዮርዳኖስ ላይ ዮርዳኖስን ከረገጣችሁ በኋላ ለእግዚአብሔር የምትለዩበት አገልግሎት የምትጀምሩበት ቅባት በላያችሁ ላይ የሚመጣበት ነው። እስከ ዮርዳኖስ ግን ሶስቱን ስቴፕ እምቤ ብላችሁ ጨከናችሁ ቆርጣችሁ መከተል አለባችሁ። ልክ ዮርዳኖስ እንደደረስ ተሻገሩ። ከተሻገሩ በኋላ አንድ ጥያቄ ነው የምትጠየቀው። ኢየሱስም ተጠይቋል። ከዮርዳኖስ በኋላ በመንፈስ ነው የምትመራው፣ በራሴ አይደለም

እዚህ ጋር ነው። ትልቁ ቅድም ያልኩት መጨረሻው ዋና ነገር እነግራለሁ ያልኩት እዚህ ጋር ነው። እግዚአብሔር አንድ ቀን እድል ይሰጣችኋል። እስከ መጨረሻ ከተከተላችሁ ያን ቀን ትጠየቃላችሁ። ምን ላድርግልህ ትወዳለህ? ያለ ልክ ሰለሞንን እንደዚህ ተጠይቋል። ምን ላድርግልህ ስል ጥበብን ስጠኝ አለ። እግዚአብሔር አገልግላችሁ፣ ተከትላችሁ፣ የሙጡኝ ብላችሁ እግዚአብሔር አንድ ቀን እድል ይሰጣችኋል። ምን ላድርግልሽ ብሎ ያን ሰዓት የምትመልሱ መልመልስ ነው ወሳኙ ለይወጣችሁ ወሳኝ ጉዳይ። ያን ሰዓት የምትመልሱ መልስ ነው። ኤልሳዕ ኤልያስን እንዲሁ ዝም ብለህ ደስ ስለምትለኝ ነው አላለም። ሳልወሰድ ምን ላድርግልህ? እጥፍ ቅባት በላዬ ላይ እንድመጣ እፈልጋለሁ። በቃ ነገረ ከአንተ ጋር አይደለም ነገረ አንተ ጋር ሙጡኝ ማለት እኔ እጥፍ ቅባቱ ጋር ነው፣ ነገረ ከቅባቱ ጋር ነው። ያው ነገራችሁ ከሰው ጋር ካደረጋችሁ ከመንገድ ትቀራላችሁ። ነገራችሁን ከኢየሱስ ጋር ጋር ካደረጋችሁ ከቅባቱ ጋር ካደረጋችሁ አልፋችሁ ጥሳችሁ ትሄዳላችሁ። ስሙ መጨረሻ ላይ ትጠየቃለ የምትጠየቁ ጥያቄ ነው ወሳኙ ምን፣ ለምንድን ነው ይሄን ሁሉ ዋጋ የከፈልሽው፣ ለምንድን ነው እንደው ይሄን ሁሉ የተከተልሽው? አንድ ቀን ይጠይቃቸዋል ጌታ ምን ላድርግልሽ? እንደዚህ ተከትለሽና ምን ላድርግልሽ ተብለሽ ትጠየቅ ትጠየቂያለሽ ኤልሳዕ እንዲህ አለ፣ እጥፍ ቅባት በላይ ላይ እንዲመጣ ፈልጋለሁ። ምን ላድርግልህ ተብሎ ስጠይ በአንተ ላይ ያለው እጥፍ ቅባት በላይ ላይ እንዲመጣ ፈልጋለሁ አለ። አስቸጋሪ ነገር ለምንሃል አለው። ነገር ግን አለ እኔ ስወሰድ ካየህ ይሆንልሃል፣ ካላየህ አይሆንልህም። አሁን ትንሽ ኢንፍራክሽን ሰከንድ፣ በቃ ትንሽ ትንሽ የአንድ ደቂቃ ጉዳይ ነው። ይህን ሁሉ ዓመት የከፈለውን ዋጋ ሉዝ የሚያደርገው ወይ ውጤታማ የሚያደርገው ትንሽ አንድ ደቂቃ ጉዳይ ነው። ምንድነው ሲወሰድ ካየ ይሆንለታል፣ ካላየ አይሆንለት ይህ ሁሉ አልፎ ገልገላ መጥቶ ቤተልም ደርሶ ከዛ ኢያሪኮን አልፎ ዮርዳኖስም ደርሶ ይህ ሁሉ ዋጋ ከፍሎ መጨረሻ ለአስራ ሁለት ጥምድ ጥማድ በሬ አርዶ መጥቶ መጨረሻ ላይ ካየ ይሆንላል፣ ካላየ የማየትና ያለማየት ጉዳይ ነው። ስሙኝማ እቺ መጨረሻ ስሙ በጣም ይው የማየትና ያለማየት ጉዳይ ነው። ቅባትን እላይ ላይ እንዲመጣም የሚያደርገው ያው ኢየሱስን እለት እለት በለት እለት በለት ምታዩ ከሆነ በእናንተ ላይ ቅባት ይመጣል። ማታዩ ከሆነ አይመጣም። ይሄ እጥፍ ቅባት የመጨረሻ ውስጥ እላያችሁ ላይ የኢየሱስ ቅባት በላያችሁ ላይ እጥፎ ነው። ኢየሱስ ከኔ በላይ ታደርጋላችሁ ብሏል በወንገላት ላይ

ኢየሱስን ዕለት ዕለት እዩ። ኢየሱስን ዕለት ዕለት ኢየሱስን ዕለት ዕለት በማለዳ በጠዋት ዕለት ዕለት እዩ። ጳውሎስ እንዲህ ይላል ጌታ መንፈስ ነው ይልና፣ ጌታ መንፈስ ባለበት በዚያ አርነት አለ ይላል። እኛ ሁላችን በመገረጃ በማይሸፈነው ፊት የክርስቶስን መልክ እንደ ማስተዋት እያበለጨለጭን ከክብር ወደ ክብር እንለወጣ የክርስቶስን ፊት እንደ ማስተዋት እያበለጨለጭን ኢየሱስን ዕለት ዕለት የምታዩ ከሆነ ወደ ኢየሱስ ታድጋላችሁ። ኢየሱስ በእናንተ ላይ እየተሳለ ይመጣል። ያኔ ቅባቱ በላያችሁ ላይ ይመጣል። ስለዚህ ኤልሳዕ ምን አለ? ኤልያስ ሲወሰድ አየው፣ መጎናጸፊያ ሲወርቅ አየው፣ ወሰደውና አነሳ። እዩ፣ መጎናጸፊያ መጀመሪያ ያረሰ እያለ ኤልያስ ጥሎበታል። የመጀመሪያው ቅባት። ሁለተኛው ቅባት ደግሞ ከእጁ ወደ ሰማይ ሲውነጠ ከእጁ ሲወርቅ ወስዷል። ሁለተኛው ቅባት አነሳ። ይሄ ሁለት እጥፍ መቀበሉን ያሳያል። ስሙ፣ መንፈስ ቅዱስ ኢየሱስ ወደ ሰማይ ሲሄድ መንፈስ ቅዱስ ነው የላከው ለእኛ። እለት እለት፣ ከዚህ መንፈስ ጋር በቆየን ቁጥር፣ ከመንፈስ ቅዱስ ጋር ጊዜ ባሳለፈን ቁጥር በእኛ ላይ ይሄ ቅባት ይመጣል። በኢየሱስም ዛሬ ጸልያለሁ፣ እጥፍ ቅባት በላያችሁ ላይ ይምጣ። ስሙ፣ እጥፍ ቅባት መምጣት ከፈለጋችሁ እለት እለት ኢየሱስን ማየት ነው ያለባችሁ። እለት እለት ኢየሱስን ማየት፣ እለት እለት በመንፈሱ መሞላት፣ እለት እለት በቅባቱ ውስጥ መኖር፣ እለት እለት ከኢየሱስ ጋር ጊዜ ማሳልፍ፣ እለት እለት መጸለ፣ እለት እለት መንበርከክ፣ እለት እለት መጽሐፍ ቅዱስን ማንበብ፣ እለት እለት ከኢየሱስ ጋር መዋል፣ ከኢየሱስ ጋር መውጣት፣ ከኢየሱስ ጋር መግባት፣ ጓደኛ ኢየሱስን ማድረግ፣ ኢየሱስ የቅርብ ወዳጅ ማድረግ። ከኢየሱስ ጋር ስትውሉ ሳታውቁ በላያችሁ ላይ እጥፍ ቅባት ይመጣል። በኢየሱስ ስም በዚህ ኃይል ቅባት በእናንተ ላይ ይምጣ። በኢየሱስ ስም ቅባት በእናንተ ላይ ይምጣ፣ ጸለይኩኝ። የሰማይ ቅባት ይምጣ። የሚቀይር ቅባት ይምጣ። የሚለውጥ ቅባት ይምጣ። እጥፍ ቅባት በኢየሱስ ስም በእናንተ ላይ ይምጣ። ተደርጎ የማይታወቅ በሕይወታችሁ ላይ እንዲሆን ጸለይኩ። ሆኖ የማያውቅ በእናንተ ሕይወት ላይ እንዲሆን ጸለይኩ። ይዛችሁ ጨብጣችሁ ማታውቁ ነገር እንድትይዙና እንድትጨብጡ ጸለይኩ። በህይወታችሁ የተመኛችሁ ሁሉ በኢየሱስም አሳልፎ የሚያስወርስ ቅባት በላያችሁ ላይ ይምጣ። የልቅሶና የእንባ ዘመን በኢየሱስም ይብቃ። የችግርና የጭንቀት ዘመን በኢየሱስም ይብቃ። የሐዘንና የለቅሶ ዘመን በኢየሱስም ይብቃ። የተድላና የሳቅ ዘመን ይምጣ። የረብትና የደስታ ዘመን ይምጣ። በኢየሱስም በላያችሁ ላይ ቀንበርን የሚሰብር ቅባት ይምጣ። ነፃ የሚያወጣ ቅባት ይምጣ። የሚባርግ ቅባት ይምጣ። በኢየሱስም ሞገሳም የሚያደርግ ቅባት ይምጣ። በኃይል የሚባርክ ቅባት ይምጣ። በኢየሱስም ነገራችሁ ይለቀቅ። በረከታችሁ ይለቀቅ። ዘመናችሁ በእግዚአብሔር ኃይል የተለቀቀ ይሁን። ጊዜያችሁ በእግዚአብሔር ኃይል የተለቀቀ ይሁን። ጨለማ ዕድሜያችሁን አይብላ። ገንዘባችሁ ጨለማ አይብላ። በኢየሱስም ሟርተኛ ነገራችሁን አይብላ። በኢየሱስም ነገራችሁ በኃይል ይለቀቅ። ዓይናችሁ ይከፈት። በኢየሱስም የእግዚአብሔር ሞገስ በእናንተ ላይ በኃይል ይቀመጥ። በኢየሱስም ባረኳችሁ። እጥፍ ቅባት በላያችሁ ላይ ከዚህ ሰዓት ጀምሮ ያረፈ ይሁን። ነፃ መውጣት ይሁንላችሁ በዚህ ቅባት። በኢየሱስም ተባረኩ። ሃሌሉያ። ኢየሱስ ያድናል።